በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወረዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ የተባረክን ብዙ ጸጋ ብዙ ምሕረት የሰጠን አምላክ ያለን በሰማይ በጌጠኛ ቤቱ የሚኖር እኛም ብሎ ከእናታችን ከእመቤታችን ተወልዶ መስቀል ላይ የራቁትን በተዘረጋ ጊዜ እዳቸው የተከፈለላቸው የዳኑ ህዝቦች፣ የተዋጁ ህዝቦች ያደረገን የምሕረት የሰላም ልጆች፣ የመንግስቱ ወራሾች፣ የቅዱሳን ቤተሰቦች ያደረገን እግዚአብሔር አምላክ የሆንላችሁላችሁ እንደምንቆያችሁ ጌታችን መለየታችን ኢየሱስ ክርስቶስ ከሰማያዊ አባቱ እና ከሕያው መንፈሱ ከመንፈስ ቅዱስ ጋር የተወደደ የተመሰገነ የተወደሰ ይሁን። የእግዚአብሔር ልጆች አሁን ፊትለፊታችን ቅዳሜና አሁድ በኢትዮጵያ መጋቢት 2021 የመቤታችን ዋዜማ በእናንት በነጮ በፈረንጆች ደግሞ ማርች 29 ማታ ኮለሳት ጀምሮ በተለያዩ ቲክቶክ እና በአጋፔ ኦርቶዶክስ ቻናል በግሪዛን ቻናል እንደዚሁም በእኔ ቲክቶክ በሌሎችም ወንድሞቻችን ዘማሪያን ቲክቶክ ከአዲስ አበባ ተነስተን ወደ ጊጤ ሄደን እመቤታችን ቅድስት ድንግል ማርያም በግቢ ነው ምናመሻው። እዛ ጊዜያዊ ስቱዲዮ አዘጋጅተውልናል። ሕንፃዋን እናስፈጽማለን፣ መስታወት እንገዛለን፣ ምንጣፍን እንገዛለን፣ መብራት እንገዛለን። ጾም ነው፣ የጾም የምጽዋት ጊዜ ነው። እግዚአብሔር አስራት ያላችሁ ምንድን ነው ማደርጉ ብላችሁ የምታስቡ ይህንን ስራ አብር እንድንሰራ ቤተሰቦች ይጋብዛሉ። አብራችሁ እንድትቆሙ ሁሌ እንደምታደርጉት አብራችሁ እንድትቆሙ በታላቅ አክብሮት ጠይቃለሁኝ። ቤታችንን የሚሰራ እግዚአብሔር ቤቱን እንድንሰራ እንዲፈቅድ ሲፈቅድልን በእውነት ሊባርከን ነው። ታውቃላችሁ፣ ሳምራይቷን ሴት የሚጠጣ ውሃ አለሽ ያላት የዘላለምን ክብር ያለውን ውሃ ሊሰጣት ነው። እሱ አልገባትም ነበር። የሚለምን ሊባርከን ነው። ልጆቻችንን ሊባርክ ነው። አስቡበት። የበረከት ምሽት ነው። አስቡበት። አስቡበት። እግዚአብሔር ፊቱን ያብራላችሁ፣ ይቀድሳችሁ፣ ይባርካችሁ። ዳዊት በመዝሙር 50 ቁጥር 14 ላይ ለእግዚአብሔር የምስጋናን መስዋዕት "ሰዋ" ይላል። ምን ማለቱ ነው? ለምስጋና መስዋዕት ማለት ምን ማለት ነው? በጣም ቀላል ነገር ነው። መስዋዕት ማለት ምንድን ነው? ለእግዚአብሔር ዘምር፣ ለእግዚአብሔር እልል በል ማለት ብቻ ይመስላችኋል? እንደዛማ ከሆነ ስሜታችን ቢነግረን እኮ ይበቃናል። ያን ያህል ትልልቅ ነቢያት በዚህ ጉዳይ ላይ እንዲናገሩ ያስፈልጋቸውም ነበረ። ግን ጉዳዩ ቀላል አይደለም። ጉዳዩ መንፈሳዊ ኃይል ያለው ጉዳዩ ውስጡ ጥልቅ የሆነ ከብረትም እጅግ የበረታ ከአልማዝም እጅግ የጠነከረ ውጤቱም እጅግ ያማረ ትልቅ ትልቅ አገልግሎት ስለሆነ ነው። የምስጋና መስዋዕት፣ መስዋዕት ታውቃላችሁ፣ ሲሰዋ እሳት ላይ ነው የሚቃጠለው። በብሉ ኪዳን መቃጠል መስዋዕት ማለት መቃጠል ማለት ነው። በአዲስ ኪዳን ክርስቲያኖች ለክርስቶስ ሲሉ ተሰውተዋል። ተቀላጭ ሰማዕታት የሚባሉት ምስክሮች፣ ሰማዕታት ምስክሮች ማለት ነው። ተሰውተዋል። ተሰውተዋል ማለት እንደሆነ መቼም አትረሱትም፣ አይደል? አንገታቸውን ተቆርጠዋል፣ እጃቸውን ተቆርጠዋል። ደነ ቶማስ ዘመራስ አይነቶቹ ሰውነታቸው ሙሉ ተቆርጦ የተቆረጠ ግንድ መስለው ነው እግዚአብሔር ጌታ ኢየሱስን ያገለገሉት። ሌሎቹ መዛየት ተጠብሰዋል እንደ ሽንኩርት ተከትፈዋል። ቆዳችሁ ትልጦ ጨው ተነስንሶባቸዋል። እነዚህ ሁሉ ሰማዕታት ይባላሉ። መስዋዕት ሆነዋል ለአመኑበት ለክርስቶስ እምነት፣ ክርስቶስ ሃይማኖት፣ እንደዚህ ሰማዕት ሆነዋል እና መስዋዕት ሆነዋል ተሰውተዋል ማለት ነው እና አባት አብርሃም ልጁን ይስሐቅን ሊሰዋ ወጣ ሲባል ቀላል ይመስላችኋል? ልጁን አጋድሞ በስለት አርዶ በሳት አቃጥሎ ሊመጣ ወጣ ነው የሚለው መታረድ በእሳት መቃጠል ማለት ነው። ታዲያ እንደዚያ ከሆነ የምስጋና መስዋዕት ምንድን ነው? ይሄ ትእዛዝ ምንድን ነው? ምንድን ነው መንፈስ ቅዱስ በየዘመናቱ የሚነግረ እንግዲህ መስዋዕት ህመማለው ህመማለው ቁስላለው፣ ዋይዋይ ዋይ በምትሉበት ሰዓት እልል ብላኩ፣ ዘምሩ ማለት ነው። አንድ መዝሙር አለኝ እየጎደሉ ተመስገን ሲሉ እየቀበሩ ጌታን ሲያከብሩ የበራለት ሰው ይህ ነው ህይወቱ፣ በደል አያውቅም በአንደበቱ። እልል ማለት መቃብራቸው ላይ በሚወዱት መቃብር፣ በወደዱት ሰው መቃብር ፊት እልል አንተ፣ ጌታ የሰራው ትክክል ነው ማለት የምስጋና መስዋዕት ማለት ይሄ ነው። መስቀሉ ስር ቆማችሁ፣ መንበሩ ፊት ቆማችሁ፣ መቅደሱ ፊት ቆመን አጉረምርም አጉረምርም አጉረምርም በሚለን ሰዓት አልቅሽ አልቅሽ በሚለን ሰዓት ተመስገን ብለን ድፍት ብለን ምስጋና ማቅረብ፣ ይሄ ነው መስዋዕት ማለት የምስጋና መስዋዕት። ከቤታችን አንዱ ሰው ቢያቆስለን ምርር ብሎን ለጸሎት በፊቱ በቆምን ጊዜ ያን ሰው ውቀስ ውቀስ ሲለን መንፈሳችን የለም ያን ሰው አልወቅስ ያለኝን በረከት ቆጥራለሁ ያሉኝን የሚወዱኝን አይዞሽ የሚሉኝን አይዞ የሚሉኝን አጠገቤ የቆሙትን ልጆቼን ወዳጆቼን ጓደኞቼን ስለሰጠኝ አመሰግናሃለሁ ማለት በልበል እያለን እኮ ስሜታችን ስሜታችን ተቆጣ ተቆጣ ከሰሰው ከሰሰው ውቀሰው ውቀሰው ባልሽን ውቀሺ፣ ሚስትህን ውቀስ ጓደኛህን አብሮ አደገህን በደር የፈጸመብህን ውቀሰው፣ ሰው አለቃህን ውቀ ሰው እያለ የለም። የሚወዱኝ ደግሞ ብዙ አሉ፣ ስለእነሱ አመሰግናለሁ ማለት ነው። የምስጋና መስዋዕት ማለት እሳት ላይ የሚቀመጥ ነው መስዋዕት። የስሜት እሳት እያፈጀን እግዚአብሔርን ማክበር ነው የምስጋና መስዋዕት። እግዚአብሔር ልጆች እሱ ነው እሱ ነው። ያቺ መበለቲቷን ሴት አስቧት ሁለት ብር ነበራት። በምጽዋት ሰዓት ተነስታ አንዱን ብር ሰጠች። ሌሎቹ ከትርፋቸው አንድ አስረኛ ነበር የሚያስገቡት። እሷ ግን ሁለት ብር ነበራት፣ አንዱን ሰጠች። ኑሯ ነበር፣ ደሞዟ ነበር፣ ይገርማችኋል። የወር ደሞዝ ነበር። የወር ደሞዝ ግማሹን ለጌታ ሰጠች። ጌታ ቁጭ ብሎ ይመለከታት ነበር። የምስጋና መስዋዕት ይሄ ነው። ሲተርፍ መስጠት አይደለም ከጎደለ ላይ መስጠት። አንተ የኑሮ የግማሽ ነህ ማለት የህይወት የግማሽ ነህ ማለት ነው። የምስጋና መስዋዕት ለአንተ አልሰስትም ማለት ነው። የምስጋና መስዋዕት ቀላል አይደለ፣ ቀላል አይደለ። ሰሞኑ ከንቲባችን በቤተ እምነታቸው አደባባይ ላይ ቆሞ ሲዘምሩ እያየሁ ነበር በሶሻል ሚዲያ። በጣም ነው የቀናሁት። እናንተ ኦርቶዶክሳውያን ባለስልጣኖች መቼ ነው እናንተ የምስጋና መስዋዕት የምትሰዉት? ክብራችሁን ጥላችሁ የምትዘምሩት? የምታሸበሽቡት? እልል ሲባል እልል የምትሉት? ክብራችሁን እሳት ላይ ጥላችሁ ኢጓችንን አቃጥለን መቼ ነው ለእግዚአብሔር የምንዘምረው? እኛ ኦርቶዶክሳውያን ባለስልጣኖች መቼ ነው ሙስሊሞቹ መስጊድ ገብተው ሲሰግዱ እናያለን። ባለሥልጣኖቻቸው መቼ ነው? የኛ ባለስልጣኖች ሲሰግዱ የምናያቸው መቼ ነው? ዝቅ የምንለው መቼ ነው? ጌታ የምናከብረው ይሄ ዘመን ያልፋል። ይሄ ወንበር ይገለበጣል። እግዚአብሔር እና ክብራችን ግን አይወድቅ። የምስጋና መስዋዕት እሱ ነው እሱ ነው። ባለጠጎች ሀብታሞች፣ ነጭ ለባሾች ነጭ የተለባገር ለባሾች፣ ውድ መኪና ነጂዎች፣ ብዙ ብር ሰጪዎች፣ ቤተ መቅደስ ስትገቡ ተነጥፎላችሁ የሚቀበሏችሁ ሰው የሚያከብራችሁ እግዚአብሔርን በምስጋና መስዋዕት አገልግሉ። ወድቃችሁ ስገዱ። ጫማችሁን አውልቃችሁ ግቡ። ተንበርካችሁ ስገዱ። ተንበርካችሁ ጸልዩ። አትኩሩ። እግዚአብሔር ቤት እግዚአብሔር አይኮራበትም። እኛ አፈርን ትቢያነ ከወርቃችን ጋር አንቀበር። እኛ እንደ ግብፃውያን አማልክት እንደሚከተሉ ጨለማ አማልክት እንደተከተሉ ግብፃውያን ከወርቃችን ጋር መቃብር አንገባ። ለምስጋና መስዋዕት በፊቱ ወድቀን ማቅረብ አለብን። መጾም አለብን። መጾም በሚገባ ሰዓት፣ መስገድ በሚገባ ሰዓት መስገድ አለብን። እግዚአብሔር ሲመሰገን ማሸብሸብ አለብን። ማንንም ዞር ብላችሁ አትዩ። እጆቻችሁን ከፍ አድርጉ። ለማድረካችሁ ዘምሩ። አውቃለሁ ኢጎኖ እሳት ላይ የምናቃጥለው ኩራትን እሳት ላይ የምንናቃጥለው ሰው ምን ይለኛል እያለ ዳዊት አልተጨነቀም። ንጉሥ እያለ ወርቅ የለበሰ ሆኖ እያለ ወርቀ ዘቦ ለብሶ ወርቀ ዘቦ፣ ይኸው ፌክ ወርቅ እንዳይመስላችሁ፣ ትክክለኛውን ወርቅ የተጠለፈበት ቀሚስ ለብሶ በታቦተ ፂዮን ፊት እየዘለለ ዘመረ። ልብሱ እስኪገለጥ ድረስ ዘመረ። ዳዊት ክብሩን ሰዓት ላይ ያካተለ የምስጋና መስዋዕት ሰው ብሎ ሲመክረን ያምርበታል። ሚስቱ እንኳ ስትንቀው እስክትንቀው ድረስ የእስራኤል ሸማግሎች ያላረቁትን ነገር አደረገ። እብድ አለ እግዚአብሔር። በእግዚአብሔር ፊት የንጉሱ ልጅ የሳኦል ልጅ ሜልኮል ናቀችው ይላል። ናቀችው ክብሩን የማይጠበቅ ንጉሥ ድሮ ስረኛ ነግሶ አለች ግን የከበረው እሱ ነው። በልጆች የተባረከው እሱ፣ እድሜ ጠግቦ የሞተ እሱ ነው። ሜልኮል ግን መክና ቀረች። እሷ ምስጋናዋን ሰው አልፈቀደችም። አባቷን ንጉሥ ያደረገላትን እግዚአብሔርን በነገስታት ቤት ያሳደጋትን ጌታ ማክበር አልፈለገችም። ከሰገነት ላይ መውረድ አልፈለገችም። መክና ቀረች፣ ጎደለች። እድል ፈንታዋ ጎደለ፣ አነሰ። ዳዊት ግን ነገሰ፣ ከበረ ተሰገደለት እድሜ ጠግቦ ሞተ። እግዚአብሔርን ያከበሩ በምስጋና መስዋዕት ያገለገሉ ተዋርደው አያውቁ አያውቁ። የምስጋናን መስዋዕት ለአምላክን እግዚአብሔር ሰዋ። እያመመንን ዘምር፣ አታቃስቱ። አልጋ ላይ የተኛች የተኛችሁ እግዚአብሔር ምሕረት ይስጣችሁ። አማቃሰት አቁሙ። ሀሌሉያ በሉ። ሀሌሉያ ተመስገን፣ ተመስገን፣ ተመስገን፣ ተመስገን የህመም ሰራዊት ስንታመም ይወላችሁ። እርኩሳ መናፍስት የህመም ሰራዊት ነው የሚከበል። ተመስገን በሉ። ኢየሱስን ጥሩ ምስጋና አቅርቡ። አብን ጥሩ ወልድን ጥሩ። ሀሌሉያ በሉ። በልባችሁ ስሙን ቀድሱ። የአጋንንትን ስራ በጣጥሰን ተነስተን ቆመን እንራመዳለን። እንግዲህ ምስጋና ክብር ነው፣ ምስጋና ኃይል ነው። ታውቃላችሁ፣ ስለ ምስጋና ብዙ ነገር ተምረናል። ግን ምስጋና እንደው ልል ሲባል ታቦት ላይ ልል ማለት ሲዘመር መዘመር ብቻ ነው ብላችሁ እንዳታስቡ እንደስ ታስቡ እንደቱ እንደሱ አይደለም፣ እንደሱ አይደለም። በከፋን ጊዜ በደበረን ጊዜ እግዚአብሔር ይመስገን ብሎ መንበርከክ፣ ከምስጋና መዝሙራት መካከል ጠቅሶ መዘመር ይሄ ነው። ደግሞ የእውነት እኔ የማስበው ልክ አይደለም ማለት ከአይምሮ ጋር አንድ አባት ምን ይላል? ሲከፋኝ ብጣለው ከገዛ አይምሮ ጋር ከእግዚአብሔር ጋር ልጣላ፣ ከገዛ አይምሮ ጋር ጣላሉ። ለምን ከፋ ድንጋይ ስለተኙ ትሎች እንኳን እግዚአብሔር ኑሮ ከሰጠ ሙቀት ከሰጠ ቆዳቸው እንዴት እንደሚያበራ አላየህም? ልቤ አንተ ከእነዛ ትሎች ትበልጥ የለ ጌታ አትጨነቁ ብሎ ለምን ተጨነቅ ብዬ ራሴን እቆጣለሁ፣ እንጂ መከፋቴን፣ ድብቴን ሰምቼ እግዚአብሔር አላማ ምክንያታዊ አይደለም። አትጨነቁ አለ እግዚአብሔር። አባሽ ጌታ የሱስ አባሽም የለም ማለት እኮ ነው። መጨነቅ ምስጋና ሲደበላኝ ምስጋና፣ ሲከፋ ምስጋና። ትክክለኛ ለሰውነቴ መድኃኒት እሱ ነው። መከፋቴን ማዳመጥ አይደለም፣ ራሴን ማዳመጥ አይደለም፣ ክፉ ልቤ መስማት አይደለም። ይልቁንም ራሴን መውቀስ ልክ አይደለም ሰውነቴ የለዋለው። ይልቁንም ማመስገን፣ ይልቁንም ምስጋና ማቅረብ፣ ምስጋና ማቅረብ። ዮናስ በአሳ አንበሪ ሆድ ውስጥ እኮ ነው ተንበርክኮ መስዋዕትና ስለት አመጣልሃለው እያለ ጌታን ያመሰገነው። ልመናይን ሰማኸኝ አለ። አውሬ ወድ ውስጥ ሆኖ እኮ ነው። እግዚአብሔር ያሳያችሁ፣ እግዚአብሔር ያሳየ። ይሄ እኮ ነው የምስጋና መስዋዕት ማለት ይህን ያህል በዚህ ልክ አጥፍቻለሁ ወይ አውሬ እንዲበላኝ ያረከኝ ነብይ ያደለውም ወይ ብሎ እኳ ላለቀሰ ማላጉረ መረመ ተንበርክ ኮባሳንበሬ ሆድ ውስጥ እግዚአብሔር ጸሎቴን ልመናይ ሰምቷል ወደ መቅደሱ መለከታሉ ስለቴን ሰጣሉ እያለ አምኖ ውጭ መቅደሱ ገብቶ እንደሚጸል ያመነ ሲያመሰግን ስታዩት እውነት ለመናገር የምስጋናን ማለት እንደሆነ ይገባናል። ቀላል ነገር አይደለም። ምስጋና ቀላል ነገር አይደለም። እግዚአብሔር ሲመሰገን ቀላል ነገር አለ። ሁኔታዎችን ፈልታቶቻችንን አልፈን አንገታችንን ቀላልገን እግዚአብሔር እናመሰግናለን። ጠላቴ ደስ አይበልህ እያለ እሳት ውስጥ ለእግዚአብሔር መዘመር፣ አንበሶች ጉድጓዶች ለእግዚአብሔር መዘመር እሱ ነው ምስጋና። ባልተከፈለ ባህር ፊት ቆሞ መዘመር እሱ ነው ምስጋና በቃልስ በርኔ ውስጥ ሆነው የተራመዱ መዘመር እሱ ነው ምስጋና። እሱ ነው ምስጋና። እግዚአብሔር ልጆች ሞልቶ ተርፎ ብቻ አይደል። ለዚህ እኮ ነው ሞልቶ ተርፎ ብቻ ስላይደለ እኮ ነው። በምስጋና ቀን በሞላን ቀን የምንረሳው ራሱ ነገሩ የምስጋናው ራሱ መልእክት በጉለታችን፣ እንግዲህ እግዚአብሔር ማክበር ማለት ነው ምስጋና እና የምስጋና መስዋዕት ማለት በዚህ ልክ ከፍ ያለ ነገር ነውና፣ ሜን ያህሎቻችን በዚህ በምስጋና ውስጥ ቆመን እንዳለን ራሳችን ልንጠይቅ ይገባል። የሰማኑን በልባችን ይጻፍ። መንፈስ ቅዱስ ይባርከን። በእውነትም የምስጋና መስዋዕት እንድንሰዋ እሱ ይርዳ። እግዚአብሔር ይባርካችሁ። እናታችን ቤታችን ዕለት በረከት የደረሰን ወልጌጤ ማርያም የምናደርገውን ፕሮግራም ፈጽሞ እንዳትረሱ አደራችሁን፣ አብራችሁን እንድትቆሙ እንድታስቡበት፣ እንድትዘጋጁበት። አስራና ሃያ አንድ ማታ ቅዳሜና እሑድ ማታ ነው። እግዚአብሔር ባርካስፉትን ያብላላችሁ። ቀሲስ አሸናፊ ማርያም ሰላም